ወደ ሰርጀሪ ክላስ ገባሁኝ። በቃ የመጨረሻ እየፈራው መጣው። አፖስትል ደግሞ ከመግባቴ በፊት በጣም እየጸለይልኝ ነበረ። እነሱ ደሞ አፖስትል ሲጸልይልኝ ፈርሚ ተብዬ ነበረ። ስትፈርሚ አንደኛ የድምፅሽ መቀየር ተባልኩኝ፣ ሁለተኛ ደግሞ የትንፋሽ የመተንፈሻሽ ቱቦ መጥበብ ተባልኩኝ፣ ሶስተኛ ደግሞ የሞት ልትሞችም ላትሞችም ትቻለሽ። አሁን ፈርሚ ተባልኩኝ። እሺ አልኩኝ። አፖስትል ደግሞ እንደዛ እነሱ እያሉኝ አፖስትልን በስልክ እያዋራሁት ነበረ ፈረምኩኝ ማለት ነው። በመጀመሪያ በፊታችሁ እንድቆም የረዳኝ አገዘኝ። ጸጋው፣ እንደገና የደገፈኝ እግዚአብሔርን አመሰግነዋለሁ። በመቀጠል መንፈሳዊ አባቴ አመስግን ፈልጋለሁ። ምክንያቱም በብዙ ጸሎት እግዚአብሔር በታች በብዙ ነገር እየረዳኝ ነበረ፣ ከኔ ጋር ብዙ ቆይታ እያደረገ ነበረ። ከዛው መሰከለው ስለ ራሴ ነው ስለ ተደረገልኝ ነገር ነው። ስሜ ቅድስ ሲም ይባላል። ተወልጄ ያደኩት በመቂ ከተማ ነው። እኔ ብዙ ነገር ተደርጎልኛል። እዚች ቤተክርስቲያን ከመጣው ጀምሮ ቢያንስ ልጅ ቤተክርስቲያን ከመጣውና ጌታን ከተቀበልኩኝ ኦልሞስት አንድ አምስት አመት ሊሆነኝ ነው ስመጣ ጋንንት ስራት ነበር የመጣውት ወደ ሌላ ቦታ ልሂድ ነበረ እና እንደ አጋጣሚ ነው ሰው ጠቁሞን ላጋንንት ሌላ ሀገር ሜዳ ይጠበቅባቸውም እዚህ ም ጌልጌላ ቸርች አለ ተብዬ የመጣሁት እዚህ መጣሁ እግዚአብሔር አላሳፈረኝም እግዚአብሔር ካጋንንት ስርአት ነጻ አወጣኝ እግዚአብሔር ስሙ ይባረክ እንደገና አሁንም በኳይር እያገለገልኩ አንድ አምስት አመት ከሞላኝ በኋላ አንድ የህመም ችግር አጋጥሞኝ ነበረ የህመሙ ችግር ደግሞ ምንድነው የእንቅርት ካንሰር ነበረ የተነገረኝም እዚህ ቸርች ያለች አንድ ልጅ ነበረች እና በዛ በቆይታ እያለው ያ ነገር እንደሰማሁ እሁድ ነበር የሰማሁት። በጣም ግራ ተጋብቼ ነበረ። እንደወጣው ለማዛሪ ነገርኳት። ምንድነው ይሄ ነገር? አንገቴ ኮስ ነካው፣ እንደ ሰው አይደለም ይለያለ በጣም ጠጣር ነው አልኳት። እሷም ነካችሁት። እሁድ ነበረና ቀኑ፣ በቃ ሰኞ ጠዋት እንሄዳለን አለችኝ። እና ሰኞ እንደነጋ ወደ ሆስፒታል ወሰደችኝ። ሆስፒታል ከመሄድ በፊት ደግሞ ለመንፈሳዊ አባት ደውለንለት ነበረ። በአንቺ ላይ ሰራን ብሎ በጣም ጸልዮልኝ ነበረ። እግዚአብሔር ስሙ ይባረክ። ሰኞ ሄድኩኝ። አንድ አንድ ምርመራ አደረኩኝ። አይ ይህ ነገር እንቅርት ነው። በጣም ሲምፕል ነገር ነው የሚወጣ ነገር ነው ተባልኩኝ። እሻልኩኝ። ከመውጣቱ በፊት ዋና የሚያሽ ዶክተር አለ፣ የሚሰራሽ ዶክተር ሕክምና ማድረግ አለብሽ፣ መጀመሪያ የተለያየ ምርመራ ያስፈልግሻል አለኝ። እሻልኩኝ። እና እንደ አጋጣሚ ሳምንት በሙሉ ፈተና ነበረብኝ፣ የክላስ ፈተና ማጠቃለያ። እሱን እስክጨርስ ብዬ ሕክምና አቆምኩና ቀጣይ በሳምንቱ ሄድኩኝ። በሳምንቱ ከሄድኩ በኋላ ዶክተሩ ተገናኘን። ወደ አምስት ሰዓት ተኩል አካባቢ ስም የተጠራና ወደ ሆስፒታል ገባሁኝ። ሆስፒታል ከገባሁኝ በኋላ ያለው ያለውን ነገር አናገረኝና ምንድነው ምናምን ሲሪኝ እዚህ አንገቴ ጋር ምናምን አልኩት። ምንም አይነት የህመም ስሜት ተሰምቶኝ አያውቅም፣ ግን ያህን ነገር ካወቅኩ በኋላ በቃ ህመምና ጭንቀት መጣብኝ። ከዛ ዶክተሩ እንደነካኝ ደነገጠ በጣም አንገቴን በእጁ ካና፣ እዚህ የዚህ አልትራ ሳውንድ በቂ አልትራ ሳውንድ የለንም፣ ቀጥታ ወደ ዝዋይ ሄደሽ አልትራ ሳውንድ መታየት አለበት። ከዛ ደግሞ በቴሌግራም ላኪልኝ እኔ አሁን ልወጣ ነው፣ አሁኑ ላኪልኝና እደውልሻለሁ አለው። ከዛ ያለውን ነገር እንነጋገራለን አለኝ። ከዛም ደግሞ ዝዋይ ሄጂ አልትራሳውንድ አደረግኩና በቴሌ ቴሌግራም ላኩለት። ስደውልለት አንቺ ማናገር አልፈልግም፣ ስልኩ ለማዘሪ ሽጫት፣ ለማዘሪ ስልኩ ሰጠዋትና ማዘሪን አናገራት። ያለውን ነገር እሷም ደነገጠች። ምንድነው ያላት፣ ይሄ እንቅርት ካንሰር ነው፣ ቶሎ ካልወጣ ህይወቷ ላይ አደገኛ ነው፣ ይመስለኛል ብዙ ፍሬ እያፈራ ስለሆነ ትንሽ ተነካክቷል። ስለዚህ ቶሎ መውጣት አለበት፣ አሁኑ ዛሬ ነገ ሳት ህክምና ትጀምር ተባልኩኝ። እሻለች ወደቤት ወደ ቤት ገባን። እዛ በኋላ በእግዚአብሔር ፊት በቃ በጣም ጸለይን። ጌታዊ ምንድነው አልኩኝ። እኔ ደግሞ ማቆ ነገር የለም ቤተሰብ አለ ብቆኛል በጣም ትጸልያለች፣ ታለቅሳለች። እሷ በንጋታ እሷ አላመነችም። አዳማ ሄዳ እንደ አዲስ ምርመራ አስደረገችልኝ። እዛም ስሄድ፣ አዎ ይሄ ነገር አለ ቶሎ ብሎ ይውጣ፣ እዚህ በቂ ማሽን የለንም፣ አንችልም ምናምን ተባለ። ከዛ ቀጥታ ወደ አዲስ አበባ ሄድኩኝ። አዲስ አበባ ከሄድኩ በኋላ አዲስ አበባ ሄድኩ ደግሞ ጥቁር አንበሳ ሆስፒታል ሄድኩት። እዛ ሄድኩኝ በጣም ምርመራ አደረኩኝና ግን፣ እዚህ የሲቲ እስካን ምርመራ ወረፋ ይበዛብሻልና ወደ ሆፕ የካንሰር ማዕከል ሂጂ ተባልኩኝ። እኔ ሁሉ እስካሁን ድረስ እንቅርት እንጂ የእንቅርት ካንሰር መሆኑን ጭራሽ ማቆ ነገር የለም አሁን ሄድኩኝ ወደ ሆፕ ሆፕ በሲቲ ስካን ምርመራ አደረጉኝ ማለት ኤክስትሬም ናምን የተለያዩ ምርመራዎች አደረኩኝ ከዛ በኋላ ውጤቱ በ24 ሰዓት ስለሚደርስ ነገ ነው ያሉኝና ወደ ነገ መጣው ከዛ በኋላ ያለውን ነገር አናገሩኝና ወደ ተክለ ሃይማኖት ላኩኝ ከተክለ ሃይማኖትም እዛም የሆነ ትንሽ ኬዙ ይለያል ነው በቃ ማለት አነጋገራቸው ስላስፈራኝ መልሼ ወደ ጥቁር አንበሳ ሜድ ቤተሰቦቼን ፈለጉ ከዛ በኋላ እኔ ምንም ማቆ ነገር የለም እኔ ያወኩት ወረ ሸቀጣን በበይ ነው በቃ ልክ ተክለ ሃይማኖት ልንገባ ስንል አካባቢ ነው የካንሰር ታማሚ መሆኔን ያወቅኩት። ቤተሰብም ደብቆኝ ነበረ። አሁን አወቅኩ። በቃ በሰዓቱ በጣም ከፋኝ፣ በእግዚአብሔር ፊት አለቀስኩኝ። ማለት በቃ ምንም አይነት ፈተና ቢደርስብኝ እግዚአብሔር ከዛ ያወጣኝ አምላክ ከዚህ መውጣት አይከብደውም። ለእግዚአብሔር ካንሰር ጉፋ ነው፣ በጣም ቀላል ነው። እግዚአብሔር ነገሪን ይጨርሰዋል ብዬ ለእግዚአብሔር አሳልፌ ሰጠሁት። ከዛ ከተክለ ሃይማኖት ወደ ጥቁር አንበሳ ሄድኩኝ። የሲቲ ስካን ምርመራ ጨርሼ ስለነበረ አሁንም ሄድኩኝ እና እዛ ራጅ ምናምን መነሳት ብሽ ደምሽ መታየት አለበት፣ ሳምባሽ ጉበትሽ ምናምን እንዳለ መታየት አለበት። ከተሰራጨ መጥፎ ሆኖ ተባልኩኝ። በእግዚአብሔር ፊት በቃ ፈሩ ማለት አንዳንድ ዶክተሮች የሚናገሩኝም ነገር ትንሽ የሚያስፈራ ነገር ነበረ። ያንን ሕክምና እያደረኩ እያደረኩ ሰኞ ነበራ አልጋ እንዲስ ሰኞ ትመጣለች ተባለ። እኔ ደግሞ እሁድ እዚህ መጣሁ። አፖስተል ጸልይልኝ፣ እግዚአብሔር ይከተልሻል አለኝ። እዛ እግዚአብሔር እንዳሉ ተከትሎኛል። ሀምሳንን በእኔ አይነት ኬዝ ያሉት ማለት ነው። ሀምሳንን ሰርጀሪ የሚሰሩት ወደ አልጋ ሚይዙ ሰዎች ሀምሳንን ቢያንስ ወደ አራሳት አካባቢ ምናምን ሄዳ ስጠይቅ አይ፣ ዛሬ አልጋ የለም ተባለ። መጀመሪያ አልጋ የለም ተባለ። ከዛ እግዚአብሔር ወይ፣ ብዙ ቀይዘን አንመለስም አንተ ባልኮ ቀን ነው የምሰራው፣ ሰይጣን ጣልቃ እንዳይገባ አንተ እርዳኝ። በቃ ምህረት ይከተለኝ። አፖስትል እግዚአብሔር ይከተርሽ እንዳለኝ አቡ ይከተለኝ፣ በቃ እውነት አልኩኝ። ከዛን አርባ ዘጠኙን ተመለሰ። ቅድስ ሲሚያን አልጋ ግኝተሻል ዲ 5 ና አልጋ ያዝልሻል። አሁኑ ይጅ ተባልኩኝ አልጋ ያስኩኝ። አልጋ ከያስኩኝ በኋላ ከመሰራቴ በፊት ሳምንት ተቀምጫለሁ እዛ ሳልሰራ አንድ ሳምንት በሙሉ ተቀመጥኩኝ። የተለያየ ምርመራ፣ ደሜ፣ ልቤ ሁኔታ እየታየ ነበረ። ከዛ በኋላ ደረሰ ውድ ማታ መጣ። መደረግ ያለበት እጅ የሚሰካካ ነገር አንዳንድ ነገር ተደረገልኝ። አፖስትልም ያኔ ደወልኩለት። ውድ ጸለይልኝ ወደዊልኝ እጸልይልሻለሁ፣ ከመግባቶች በፊት እጸልይልሻለሁ። እግዚአብሔር ድንቅና ታምራት አድርጎ በሰላም ጨርሰሽ ትወጫለሽ አለኝ። እሻልኩኝ። ፍርሃት ግን ነበር ልቤ ላይ። ሰይጣን ይሰብከኝ ነበር አትወጪም በሰላም የሚል ነገር አለ። በቃ ለእግዚአብሔር አሳልፌ ሰጠውት። እንዲሁም ወደ ውስጥ አንድ የሚመጣ ክፍል ነበረ። መዝሙረኛው ዳዊት ምዕራፍ 23 ላይ ያለው እግዚአብሔር እረኛዬ ነው የሚለው ቃል በጣም በልቤ ይመላለስ ነበረ። ከዛም በኋላ ውድ አድርኩኝ፣ 12 አካባቢ ምናምን ነርሶች መጡ ግሉኮስ ሰኩልኝ። ከዛ አንድ ሰዓት ተኩል አካባቢ ልብስ መቀየር ቅድስ ሰርጀሪ ለመሰራት ትፈልጊያለሽ፣ ልብስ ቀይሪ ተብዬ ተጠራውኝ። ልብስ መቀየሪያ ክፍል ገባውኝ። ከገባውኝ በኋላ ያለው ሁኔታ ትንሽ ያስፈራ ነበረ። ከዛም በኋላ ግዴታ ደግሞ ወደ ሰርጀሪ ክፍል ለመግባት የሆነ ጭካኔም ያስፈልጋል ማለት ልብ መፍራት የለበትም ደም ከፍ ማለት የለበትም እና ተስፋ ቆረጥኩኝ ሆነ ተመልሼ እወጣለሁ የሚል ሀሳብ አልነበረኝም። በቃ ከሄድኩም ጌታ ጋር ነው የሚሄደው። በቃ እግዚአብሔር፣ ወይ ለአንተ አደራ አሳልፌ ሰጥቻለሁ አልኩኝ። ግን የተናገርክኝ ነገርስ ዝም ሁሉ እንደ ጌታዊ ቃል እኮ አለኝ። ዘማሪነሽ ብለኛል። ድምጼ ለምን ይጠፋል? ድምጼ እንደውም እንደማይሆነም እግዚአብሔር በሰላም ያስጨርሰኛል አለ። በዚህ በኩል ሴጣን ደግሞ እንደማልጨርስ ይሰብከኝ ነበረ። በቃ ማዘርንም እንደዛው በጣም ብዙ ነገር ነበረ ማለት ነው። በሰላም እንደማልጨርስ እንደሞት ነበረ በቃ የሚሰብከኝ እና በቃ እዛ ሰላም አልኳቸው ቤተሰቦቼ ከኔ ትንሽ እንዲርቁ አንድ አንድ ምክንያቶች ፈጠርኩኝ። ዶክተሩ መጣና ቅድስ ሲሜል ተሰሪኝ ነው ትፈልጊያለሽ አለኝ። የፈለገ ቤተሰብ እናት አባት ቢወድ ተከትሎ የሚገባ ማንም የለም። ግን የተከተለኝ አንድ እግዚአብሔር አለ። ከዛ ወደ ሰርጀሪ ክላስ ገባ። ስገባ በጣም ያለው ሁኔታ ያስፈራ ነበረ። ይህ ሁሉ የተዘጋጀው ለእኔ ነው እንዲህ ብዬ እስካስብ ድረስ የተለያዩ መርፌዎች የተለያዩ ማቴሪያዎች ነበሩ። እንደዛም ሆኖ አንድ የገረመኝ ነገር ነበረ፣ ከኔ ቀድሞ ሊሰሩ ሁለት ታማሚዎች ቁጭ ብሎ ነበረ ግን እውነት እነሱ ነበር የሚቀርሙኝ። አይ በቃ እሷ ተሰራ፣ እሷ ልጅ ናት፣ የእሷ ሁኔታ አጣዳፊ ነው ተባለ እንጂ የሚቀርሙኝ እነሱ ነበሩ። ከዛ እነዛ ሁለት ሰዎች እኔን አስቀደመኝና ወደ ሰርጀሪ ክላስ ገባሁኝ። በቃ የመጨረሻ እየፈራው መጣው። አፖስትል ደግሞ ከመግባቴ በፊት በጣም እየጸለይልኝ ነበረ። እነሱ እንደውም አፖስትል ሲጸልይልኝ ፈርሚ ተብዬ ነበረ። ስትፈርሚ አንደኛ የድምፅሽ መቀየር ተባልኩኝ፣ ሁለተኛ ደግሞ የትንፋሽ የመተንፈሻሽ ቱቦ መጥበብ ተባልኩኝ። ሶስተኛ ደግሞ የሞት ልትሞችም ላትሞችን ትቻለሽ አሁን ፈርሚ ተባልኩኝ። እሻልኩኝ አፖስትል ደግሞ እንደዛ እነሱ እያሉኝ አፖስትልን በስልክ እያዋራት ነበረ። ፈረምኩኝ ማለት ነው አፖስትል እዚህ ጋር እየጸለይልኝ ነው። እዚህ ጋር ደግሞ ዶክተሩ ፈርሚ እያለኝ ነው። ድምጽሽ ሊቀየር ይችላል ኖርማል ወይ እንደ ወንድ ልታውሪ ትቻለሽ፣ ወይ ደግሞ በዝግታ ልታውሪ ትቻለሽ ተባልኩኝ። ሁለተኛ ደግሞ እንደ በፊቱ በሰፊ ተነፍሳለው ማለት ትንሽ ይከብድሻል የመተንፈሻሽ ትቦ ይጠባል ተባልኩኝ። ከዛ ሶስተኛ ደግሞ ልትሞችም ላትሞችም ትችያለሽ በዚህ አጋጣሚ አለኝ እሸልኩኝ እኔን ፈረምኩኝ፣ ቤተሰቦቼን ፈረሙ። ወደ ሰርጀሪ ክላስ ገባሁኝ አልጋሌ ተቀመጥኩኝ። እዛው ያው ራሴን በማቀበት ሰዓት የተለያየ ማሽኖች ልባይ ላይ እንዳሉ ና ከጀርባይ እንዳሉ አቃለሁ። ከዛ በኋላ እስቲ በጣም ፈራውና ዶክተሩ እንደዚህ ምን ነው ቅድስት አለኝ። ፈራሽ እንዲ ያለኝ፣ ምንም አትፍሪ። የመተንፈሻሽም ቱቦ አይጠብም፣ ድምፅሽም አይቀየርም። በሰላም ጨርሰሽ ትወጫለሽ፣ ድምጽሽም ያምራል አለኝ ቆንጆ ጎሮሮ አርግቼ ነው ምሰራልሽ፣ አለኝ እሺ አልኩኝ። በቃ አብነት እግዚአብሔርን ተማጸንኩት፣ ጌታዬ፣ እባክህ አታሳፍረኝ፣ ለጥላት አሳልፈ አትስጠኝ እግዚአብሔር አምላክ ሆይ። ምክንያቱም ታምኜ የገባሁት አንተ ነው አልኩት። የምመካበት ሌላ ሌላ ነገር ምንም ነገር የለም አንተ ነህ፣ ተመክቼ በገባበት አታሳፍረኝ አልኩኝ። በቃ በዛ ውስጥ ራሱ ጸልይ ነበረ። ቅድስት፣ እስቲ መተንፈሻሽን ለማጣራት ፈልጌ ነው አለኝ። ለካ ባየር የሚሰጥ ማደንዝዣ ነው ማለት ነው። እስቲ ሶስቴ፣ ሳባት እቺ ነገር አለኝ እኔ እንደውም ጠብቀው መርፌ ነበረ፣ ከዛ ሶስቴ

አንድ አልኩኝ ሁለት አልኩኝ ሶስት ማለት ከበደኝ ማለት ነው። እዛ ምንም አውቆ ነገር የለም። ከዛ በኋላ ማለት ነው ለካ እነሱ እንደዛ መሆኑ እየሰሩኝ አንዳንድ ነርሶች መሆኑ ዶክተሮች ይነግሩኝ ነበረ። በጣም ከባድ ሰርጀሪ ነበር መጀመሪያም ተነግሮኛል። የረዥም ሰዓት ሰርጀሪ ነው። የስምንት ሰዓት ተኩል ሰርጀሪ ነው። ሁለት ሰዓት ሳፊ ገብቼ አስር ሰዓት ተኩል ነው የወጣሁት። ወጥቼም ልብ ምትም ሆነ ምንም አይነት የመተንፈሻንትን የለም ዝም ነው። ከዛ ወደ ሬሳ ክፍል ነበር እየገባት ማለት ነው፣ ማድረቂያ ክፍል እስካገቡኝ በኋላ ቢያንስ ይመስለኛል ይችላል ነርሷ እንደነገረችን ከሆነ ከአንድ ከ15 ደቂቃ በኋላ ስነቃ ድምጼ ትንሽ ተቀይሯል። የመጎርነን ባር መጣ እና ይናል ጨዋሎ ብዬ ባወራም ድምጼ አይሰማም፣ ግን ወፈረ። ከዛ እማዬ ሌሎ ሌሎ ማለት ጀመርኩኝ ማለት ነው። ከዛ በኋላ እውነት አልች አልቻል ና ዶክተሩ መጣና መደረግ ያለበትን ትንፋሽ ምናምን ሰጠኝ። ከዛ ቶሎ ብሎ ከዛ ውጡኝና የሆነ ግላስ አስገቡኝ። ያው ማደንዘዣው እንደለቀቀ የሚታወቀው ማስመለስ አለ። አንደኛ የተሰራት ጎሮሮ ሰርጀሪ ነው ይከብዳል። ምክንያቱም እዚጋ ጋር አወጣለሁ ብትል እዚህ ጋር ይዞኛል። ስፌቱ በጣም ነበረ እንትን ያለኝ ማለት ነው። ከዛ በጣም ነበረ ሚያሞ። አስመልሳለሁ ብዬ እንዴት ላስመልስ? የተኛው ደግሞ በዚህ በኩል ነው። ወደዚህም ተኛለሁ ብል አልችልም፣ ወደዚህም ተኛለሁ ብልም አልችልም። ትንም ይለኛል ብዬ ፈራው። ከዛ እንደምንም ብዬ እንዳመመኝ እንደዚህ ብዬ ማስመለስ ጀመርኩ። ያው ማደንዝዣው ሲለቀ ሻታ አለው ማለት ነው። በጣም ነው የሚያስመልስክ። ከዛ በኋላ ቤተሰቦችን ጥሩልኝ ዶክተር፣ እናቴን ጥራልኝ፣ አባቴን ጥራልኝ ብዬ ጮኩኝ። ወይ ቅድስ ይሁን ልትወጪ ነው አሉኝ። ቤተሰብ ግራ ገብቶታል፣ ጨንቁቷል። ከዛ በኋላ የወጣውን ደግሞ ለናሙና ይመርመር ተብሎ ለማዘር ሰጧት ነበረ። እሱን ከተሰጠ በኋላ ቆየባቸው። ከዛ በኋላ ከዛ ከክፍል አስወጡኝ። በጣም አለቅሳለሁ፣ በጣም አሞኛል፣ ድምጼ ተቀይሯል። ፈራውኝ በቃ ማለት ማውራት ሁሉ ከበደኝና የሆነ እንደው የሆነ እንደማጎራጎር ነገር አለ። በቃ የሆነ እንጂ ሰይጣን ነው እንዴ ውስጥ ያለው ብዬ ግራ እስክጋባ ድረስ ማለት ነው። በጣም የወጣው ድምጽ የሚያስፈራ ድምጽ ነው። የወንድ ልጅ ድምጽ ራሱ እንደዚህ አይወፍርም በጣም ኦቨር ወፍሯል። መናገሩ ሁሉ ከበደኝ። ከዛ ቀጥታ ወደ ክላሴ አስገቡኝ። ወደ ክላሴ በኋላ ከቤተሰቦች ተገናኘን። አስገቡኝ ወደ አልጋ እንትን አሉኝ። ይሄኛው ፓርቲ በጣም አልጋው እንትን ብሎታል። አሞኛል። ጀርባዬ ምናምን እነሳለው ማለት ብችል መነሳት አልችልም። ሰውነቴን እንዳለ ተቆጣጥሮታል፣ አጥሮታል። ህመሙ በጣም እየከበደ በጣም እየጨመረ መጣ። አለቅሳለሁ። ድምፄ በጣም ተቀይሯል፣ ወፍሯል ማለት ነርስ ብዬ እንኳን ለመጣራት ድምጽ አይሰማም ግን በጣም ወፍሯል። አጠገቤ እኮ የመስማት እድል አለ ግን ወደዛ ጋር በጥቶ ምንም አይሰማም። በጣም በቃ ቤተሰብ ግራ ገባቸው። ማስታገሻ መጥቶ ይወጉኛል። ምንም ቀጥታ ለመንፈሳዊ አባቴ ደውሉልኝ ያልኩት። ከዛ እሱ ተደወለ አነሳ ሄሎ ሄሎ ሲል ድምፅ ያልሰማም አለ ማለት ነው። ስልኩን አምጭ አልኳትና እንደምን ብዬ ስልኩን አፌል አድርግቼ አባ፣ እኔ አልቻልኩም በቃ። አይና ፋዘር፣ አልቻልኩ። ቅድስት ትችያለሽ አለኝ። እሱ ራሱ በቃ ማውራት ከበደው። ህመሙ በጣም ነው በቃ፣ ያም አለ ቀላል አይደለም። ዛሬ እዚህ ለማውራው አይደለም እውነት እግዚአብሔር ጸጋን ያለፍኩት በጣም እግዚአብሔር ረድቶኝ በጣም እግዚአብሔር አግዞኝ ነው ጌታን አልቻልኩም ጸልይልኝ በቃ ጸልይልኝ ከማለት ውጭ ምንም አለ በቃ እሱ ራሱ ማውራት ከበደው እሳ አታውሪ እንዲህ አሁን እኮ ንጦሽ ከሰርጀሪ ክፍል እግዚአብሔርን ማመስገን ያለብን ጨረሽ እኮ የእኔ ልጅ ይለኛል የእኔ ልጅ ነው አብዛኛውን ጊዜ የሚለኝ አንቺ ምንም አትሆኝም እግዚአብሔር የሚወደውን ነው የሚፈት ነው አንድ ነገር ማወቅ አለብሽ በቃ ቅድስት ምንም አትሆኝም ምንም አትሆኝም የሚለው ቀን ሁሌ ካፋ አይጠፋም እግዚአብሔር ይወድሻል ይለኛል ከዛም በኋላ በጣም በቃ ማልቀስ ጀመርኩኝ። ድምጼ ግራ ገባኝ። እንደዚህ ነው እንደ ጌታ ወይ እያገለገልኩ ድምጼ እንደዚህ ሆነ። እነሱ በቃ ኖርማሊ ድምጽሽ ይቀየራል ተብያለሁ። አሁን ድምጼ አሁን ያው የበፊቱ ድምጼ ነው የበፊቱ ማለት ነው እንጂ የመጀመሪያው ድምጼ እንጃ። ለማውራት ሁሉ ስቅቅ ነበረ ምለው እዚህ ከመጣሁ በኋላ ራሱ ድምጼ እንደዛ ነበረ፣ ትንሽ እየተቀየረ የተቀየረ ነበረ። አሁን ግን ኖርማል የመጀመሪያው ድምጼ ነው። ከዛ በኋላ ማሁንም ማታ አካባቢ ላይ ትንሽ የመተንፈሻ የቱቦ መጥበብ ነበረ፣ እሱም ነገር እግዚአብሔር ይመስገን የለምን ኪኒኒ መዋጥ እስኪ ከብደኝ ድረስ ማለት ነው። የምወስዳቸው መድኃኒቶች አለ ታይሮክሲን እና የካልሽየም ነው። እንደገና ካልሽየም ትንሽ ተቆርጦ እንትን ስለወጣ ምንድን ነው ምንም ነገር መሄድ አልችልም። እጄ እንደዚህ ብሎ ነው የሚቀረው ማለት ነው። ወይ ደግሞ አፌ ይርገበገባል፣ እጄ ይንቀጠቀጣል፣ እግሬም ይንቀጠቀጣል። ወይ የሆነ ቦታ ማለት ግዴታ አልጋ ላይ መተኛት የለብም፣ ደም ይረጋል ስለሚባል ሄድ ሄድ ማለት አለበት ካክም ቤት ውስጥ ማለት ነው። እና እኔ ደግሞ ግራ ገባኝ ማለት ካልሽየሙ ነው። ምንም እንትን ስለሌለ እግሮቼ በጣም ነበረ የሚንቀጠቀጡበት አንድ ቤት ላይ መቀመጥ እስኪ ከበደኝ ድረስ ማለት ነው። ምንም በቃ ምንድን ነው ምናምን ስላቸው አዊ ነገር አለ መድሃኒት ስትወስጂ ይስተካከላል አለኝ አሁን መድሃኒት መውሰድ አለብሽ ተባልኩኝ ምራቄ መዋጥ የከበደኝ ልጅ እንዴት ነው መድሃኒት መወስደው መድሃኒቱ ደግሞ የካልሽየም መድሃኒቱ መጀመሪያ የተሰጠኝ እና አሁን የተሰጠኝ አንድ አይደለም የመጀመሪያው በጣም ትልቅ ነው ወፍራም ነው ማለት ነው እንዴት ነው የመድሃኒት መወጡ አልኩ ታይሮክሲ የሚባል መድሃኒት ደግሞ አለ ባዶ ወድ መወስዳት መድሃኒት አለች እሷ ኑርማል እሷ እንኳን ባዶ መወጥ ትችላለን በጠዋት ባዶድ አንድ ነው የምትወስደው ማለት ነው ግራ ገባኝ የካልሽየም መድሃኒት ደግሞ ካ ባሮ ስርኩኝ የመንቀጥቀጡና እጄ እንደዚህ ብሎ የመቅራት እድሉ ሰፊ ነው። ስለዚህ መድኃኒቱን መውሰድ አለብኝ እና ልክ እዚህ ሰኞ ሰርጀሪ ለመሰራት ለመሄድ እዚሁ ሁድ አፖስትሉ የሰጠኝ ውሃ አለ ማለት ነው። እንዲሁም በዛ የተነበረ ቀብቶ ሰጠኝ ማለት ነው። ከዛን ያችን ዋ ደግሞ ነበር ይዣት፣ ሄድኩት በዛችው ዋ ጠብ እያደረግኩ ኪኒኒ መዋት ጀመርኩኝ ማለት ነው። ውሃ መጠጣት ጀመርኩ። ያን ጊዜ ምንም ህመም የለውም። የአኛውን እዛ እስካለው ድረስ ያችን ውሃ ነበር የምጠቀመው ማለት ነው። ልክ ሊያልቅብኝ ከሆነ ሌላ አምጥቼ አቀላቀላታለሁ። ምክንያቱም እምነት ነው እምነት ካለ ምንም ነገር ትፈወሳል። በቃ አምኛለሁ፣ መፈወሴ አይቀርም። ከዛ በኋላ በዛች ዋ መጠቀም ጀመርኩኝ። ካልሽየሙ ተስተካከል ምንም ነገር ያችን ኪኒኒ ስውጥ በተጸለየበት ውሃ ነው የምጠጣው ማለት። እዚህም የአርብ ፕሮግራም ስመጣ ውሃ በእምነት በቃ ይ ጸል ያለው እግዚአብሔር ጣልቃ እንደሚገባ እግዚአብሔር እንደማያሳፍረኝ በቃ እግዚአብሔርን ታምኘን የገባውት እግዚአብሔር ግን አላሳፈረኝም። የአህዛቦች መሳቂያ አላረገኝም። ብዙዎች ትተርፋለች ብሎ አላሰቡም። ዶክተሮችም አንድ እንደዚህ ብሎ ነገረኝ እንደ ንጋት ከመጣ በኋላ ማለት ነው። ቅድስት አንቺ ነገ የሚጠብቅሽ ትልቅ እንጀራ አለ እና በጣም አንዱ አልትራሳውንድ ክፍል ሄጄ አንድ ነገር ነብገረኝ ድጋሚ አልትራሳውንድ እዛ ስታይ እኔ ሰላሳ አራት አመት ሰርቻለሁ አለኝ። ግን ይሄ የእንቅርት ካንሰር እኔ እስከማውቀው ድረስ የሚመጣባቸው እድሜያቸው ከአምሳ በላይ የሆኑ እናቶች እንጂ ወጣት ልጆች ላይ የሚገኝ በሽታ አይደለም። ይሄ የሰይጣን ስራ ነው አለ። እውነት ነው የሰይጣን ስራ ነው። እንዴት አንቺ ሊገኝ ይችላል ምናምን፣ እና ይሄ በጣም የሚከብድ ነው አለ። እኔ እንጃ ትጨርሻለች ብዬም አላምንም ሲል፣ ችግር የለም እግዚአብሔር ጣልቃ ይገባ አልኩኝ። እግዚአብሔር ግን አላሳፈረኝም። ጨርሻለሁ በሰላም አሁንም ጠቀመው ኬሞ መድኃኒት የለም አንዳንድ ወስዳቸው መድኃኒቶች መድኃኒቶች አሉ ሱኑም ሰሞኑ ይጨርሻለሁ ቁስላም ደርቋል። ሰው እዛ ተሰርቶ እኔ ማቃት ልጅ አሁን ተሰርተዛ ወር ሆናለች። ያኔ ግን ያው አለው የሶ ስፌቱ ሁሉ በቃ ያስታውቃል፣ ክሩ አልለቀቀም። እኔ ግን ምንም ክር የለም፣ ቁሱ ደርቆ ኖርማል ነው የሚመስለው። እኔ አንድ ነገር ወደ ውስጤ መጣ ሳልናገር አላልፍም። መጽሐፍ ቅዱስ ለዮሐንስ ወንጌል ምዕራፍ አራት ላይ የዛች የሳምራዊቷን ሴት ታሪክ ማለት ነው፣ ኢየሱስ ወዴት ሊያልፍ ግድ ሆነበት ይላል? ወደ ሰማሪያ ሊያልፍ ግድ ሆነበት ይላል። ለምን? የዛች የሳምራዊቷን ሴት ታሪክ ለመቀየር። አሁን ደግሞ ወደዚህ ስናመጣው ሀሳቡን የእግዚአብሔር በአፖስትል አማካኝነት የኛን ታሪክ የመቂን ታሪክ ለመቀየር የተለያዩ ልጆችን ታሪክ ለመቀየር ወደ መቂ ያልፏል፣ በአፖስትል አማካኝነት ማለት ነው። የእውነት እኔ ስለዚህ ቤተክርስቲያን በጣም ብዙ መናገር የምንፈልገው ነገር አለ። እኔ ተደርጎልኛል አይቻለሁ ሰምቻለሁ ብዙዎች ካጋንን ስራ ሲፈቱ ወጣቶች እውነት መቂ ያወቅ ሀገራው እንኳን ተቀይራለች አፖስትልን በጣም አመስገን ፈልጋለሁ እዚህ ቸርች የሚያገለግሉት ሙሉ ጊዜ አገልጋዮችን በጣም አመስገን ፈልጋለሁ በሀምሳ ቀን በሙሉ በጸሎ ስለኔ እየተጉ እየደወሉ እያጽናኑኝ እግዚአብሔር ከኔጋ እንዳለ እየመጡ እየነገሩኝ ቤት ድረስ መጠው እያጽናኑኝ ከኔጋ ስለነበሩ እነሱን በጣም አመስገን ፈልጋለሁ የእናቶች ህብረት ፓይሮችን በጣም አመስገን ፈልጋለሁ። ስለኔ እየጸለዩ ስለኔ እግዚአብሔርን እየማለዱ በጣም እውነት እግዚአብሔርን በጣም ስለኔ እየጸለዩ እግዚአብሔርን በጣም እውነት በቃ ግራ እስኪገባቸው ድረስ እነሱም ሲሰሙ ማመን አልቻሉም። ድንጋጤ ነበሩ፣ ግን እግዚአብሔር ቅድስ ካንቺ ጋር አለ ሁል ጊዜ የሚሉ ነገር እግዚአብሔር ካንቺ ጋር አለ የሚለው ቃል ነው። በቃ የሚናገሩት እግዚአብሔርም እውነቱን ከኔ ጋር እንዳለ አይቻለሁ በመቀጠል ደግሞ ቤተሰቦቼ የእውነት በብዙ በጣም አመዝገን የምፈልገው እናቴ በጣም ከኔ ጋር ተሰቃይታለች። በጣም አይስተ በቃ እም ስል ከኔ ጋር ነው እም ምትለው ታማሚ ይሻላል ካስተማሚ ሳትበላ ሳትጠጣ። እኔ የተሰራው ቀን ማንም ሰው ምግብ አልበላም። በቃ የሁሉ ሰዓት ቁጭ ነው ያለው። ፋዘር ስኳር አለበት፣ ነዲታ አይችልም ረሃብ አይችልም። በቃ ግራ እስከ መጋባ ድረስ እግዚአብሔር እንግዲህ አላሳፈረንም፣ ለጥላት አሳልፎ አልሰጠንም፣ አለሁን። ዛሬም ስሙ የተባረከ ይሁን። በጣም ብዙ ማመስገን ፈልጋችሁ ሰዎች አሉ። ጓደኞቼም፣ እናት አባቶችም፣ የጸሎት መሪዎች፣ በጣም ብዙ የዚህ ቤተክርስቲያን አካላት በሙሉ እናንተን ማመስገን ፈልጋለሁ። እግዚአብሔር ይባርካችሁ። ዘመናችሁ የተባረከ ይሁን። እግዚአብሔር የሚያስፈልጋችሁን ይስጣችሁ። ከእግዚአብሔር ቤት ለዘላለም አትጣጡ። እኔን የረዳኝ ጌታ እናንተን በማንኛውም ጥያቄ ላይ ካላችሁ እግዚአብሔር ይርዳችሁ። ምረትና ቸርነቱ ይከተላችሁ። ይህ ድል ስለተሰጠኝ አመሰግናለሁ። አሜን።